ሀገራዊ ለውጡ የመሀልና የዳር የፖለቲካ ሀሳቤን በማክሰም በሀገር ባለቤትነት ጉዳይ ላይ የጋራ አቋም መያዝ ማስቻሉን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ገለጹ። ርዕሰ መስተዳደሩ የፖለቲካ ሪፎርም መደረጉንና ከተፎካካሪ ፓርቲዎች ጋር በጋራ መስራት የሚያስችል ስርዓት መዘርጋቱን ገልጸው ቁርሾ ከሚፈጥሩና ሰላምን ከሚያደፈርሱ አጀንዳዎች በመውጣት በልማት ላይ ማተኮር እንደሚገባም አሳስበዋል። የሀገራዊ ሀገራዊ ለውጡን ሰባተኛ ዓመት የሚዘክሩ ህዝባዊ ሰልፎች በተለያዩ ከተሞች እየተካሄዱ ነው። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ በተካሄደው ሰልፍ ነዋሪዎቹ መንግስት እየወሰዳቸው ያሉ ሀገራዊ የለውጥ እርምጃዎችንና የልማት አቅጣጫዎችን እንደሚደግፉ ገልጸዋል። በተመሳሳይ በሶማሌ ክልል ጅግጅጋ ከተማ ሀገራዊ ለውጡን የሚደግፍ ህዝባዊ ሰልፍ ተካሂዷል። የቱሪዝም ዘርፍ ተጠቃሚነትን ለማረጋገጥ ዘመኑን የዋጀ የፖሊሲ ማዕቀፍ ያስፈልጋል ሲሉ የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። የቱሪዝም ሚኒስቴር በቱሪዝም ፖሊሲ ረቂቅ ሰነድ ላይ ከባለድርሻ አካላት ጋር የምክክር መድረክ እያካሄደ ነው። ሚኒስትሯ ከዚህ ቀደም የነበረው ፖሊሲ ረጅም ጊዜ ማስቆጠሩን ጠቁመው ከዘርፉ የሚገኘው ተጠቃሚነትን ለማረጋገጥ ከጊዜ ጋር የሚራመድ የፖሊሲ ማዕቀፍ እንደሚያስፈልግ ተናግረዋል። አዲሱ ፖሊሲ ዘርፉ የኢትዮጵያን ገጽታ በጉልህ ለመገንባት እና ከዘርፉ የሚገኘውን ተጠቃሚነት ለማሳደግ ጉልህ አስተዋጽኦ እንደሚያበረክትም ተናግረዋል።